በየቀኑ ስለ ተለያዩ የህይወት ገጽታዎች እናስባለን። የወደፊታችንን እንዴት መገንባት እንዳለብን በማሰብ ስንጠመድ ብዙውን ጊዜ መመካታችንንና እምነታችንን ብዙዎቻችን የምንጥለው ደካማና ተሰባሪ በሆኑ በራሳቸው መቆም በማይችሉ ነገሮች ላይ ነው። በአንድ ወቅት ጠንካራና ደህንነቱ የተጠበቀ የሚመስለን መጠለያ አንዳንድ ጊዜ ደካማና ደህንነቱ ያልተጠበቀ ሆኖ ያስደነግጠናል። ነገር ግን እምነታችንን የእውነት በማን ላይ ማድረግ እንደሚገባን ቆም ብለን አስበነው እናውቃለን። እናም እርዳታን ከማን መጠየቅ እንደሚገባን አስተውለናል። በዛሬው ውይይታችን ላይ በጣም ደካማና ደህንነቱ ባልተጠበቀው የሸረሪት ቤት ምሳሌ ላይ እንወያያለን። የሸረሪት ድር ሀያሉ አላህ በቁርአን ላይ ስለነገረን እንጀምር። ሸረሪትን ለመግለጽ የሚውለው የአረበኛ ቃል አንከቡት የሚለው ነው። ሀያሉ አላህ በዚህ ቃል የተሰየመ አስደናቂ ምዕራፍን በቁርአን ላይ ገልጾልናል። በሱራ አልአንከቡት በምዕራፍ 29 በአንቀጽ 41 ላይ ደግሞ እንዲህ ይለናል፤ የእነዚያ ከአላህ ሌላ ረዳቶችን ጣዖታትን የያዙ ሰዎች ምሳሌ ቤትን እንደ ሰራች ሸረሪት ቢጤ ነው። ከቤቶችም ሁሉ በጣም ደካማው የሸረሪት ቤት ነው ቢያውቁ ኖሮ አማልክት አድርገው አይገዟቸውም ነበር ይላል። በእንስሳቶች ከተገነቡ ቤቶችና ጎጆዎች ሁሉ የሸረሪት ድር እጅግ ደካማ መሆኑን እናውቃለን። ትንሽ ንፋስ ሊበጣጥሰው ይችላል። ከላይ ሲታይ ይህ ምሳሌ የተሰጠው ስለ ድሩ አካላዊ ድክመት ለመግለጽ ይመስላል። ነገር ግን የዘመናዊ ሳይንስንና ቴክኖሎጂን እድገት ተጠቅመን የሸረሪት አናቶሚ ወይም አካልንና የድር አሰራሯን ረቂቅነት ስናጠና አላህ ለምን ይህንን ምሳሌ እንደሰጠን ግልጽ ይሆንልናል። በዓለም ላይ 45 ሺህ ገደማ የሚደርሱ የሸረሪት ዝርያዎች አሉ። ሸረሪት ድሮዋን ስትገነባ የምትገነባው የሐር ክሯን ተጠቅማ ነው። ነገር ግን ነገር ግን ይህ ሐር እንዴት እንደሚመረት ታውቃላችሁ? በሸረሪቷ ሆድ መጨረሻ ላይ ሶስት ጥንድ መፍትሄያዎች አሏት። በጣም ብቁ የሆኑ መፍትሄያዎች እነዚህ መፍተያዎች ከመፍትያ እጢያቸው ውስጥ ፈሳሽ ሐር ያመነጫሉ። ይህም በኋላ ወደ ጠጣር ክርነት ይቀየራል። የሸረሪት ሐር ክር ውፍረት 1 ሺኛ ሚሊሜትር ብቻ ነው፣ ነገር ግን ከብረት 35 እጥፍ ጠንካራ ነው። ምንም እንኳ እነዚህ የሐር ክሮች አስደናቂ ጥንካሬ ቢኖራቸውም፣ ሐሩ በራሱ ግን በእጅጉ ደካማ ነው። ለምን ሳይንቲስቶች እንደሚሉት የሸረሪት ድር በተፈጥሮ ደካማና ያልተረጋጋ የሆነው በሸረሪቷ ትንሽ መጠን የተነሳና በአገነባቡ ደካማ ባህሪ የተነሳ ነው ነው ልክ እንደ ደራሽ ነፋስ ወይም የሙቀት መጠን መጨመር በቀላሉ ድሩን ሊሰብረው ይችላል በዚህ ምሳሌ አላህ አንድን ነገር ምንም ያህል ጠንካራ ነው ብለን በዚህ ዓለማዊ ህይወት ላይ ብናስብ በፈጣሪያችን ላይ ካልተመካን ሁልጊዜም ደካማና በቀላሉ ተሰባሪ እንደሚሆን ነው ይህ አንቀጽ በተጨማሪም ቁርአን ከተገለጸ ከ1500 ዓመታት በኋላ ሳይንስ ያገኛቸውን ሁለት ሳይንሳዊ ሐቆችን ይነግረናል። አንደኛ ድር የምታደራው ሴቷ ሸረሪት ናት። በዚህ ምዕራፍ ወይም ሱራ ላይ የተገለጸው አንክቡት የሚለው የአረበኛ ቃል በልዩነት የሚገልጸው ሴቷን ሸረሪት ነው። በአንቀጹ ላይ ኢተከዛት በሚል የተገለጸው ግስ በአንስታይ አመልካች ጾታ ሲሆን ትርጉሙም ቤቷን እንደሰራች፣ ቤቷን ሰራች የሚል ሴቴ ጾታ አመልካች ግስን ነው። አላህ ኢተከዛ የሚለውን የተባዕት ጾታ አመልካች ወይም ወንድ ገላጭ ጾታን ግስ አልተጠቀምም። ድር የምታደራው ሴቷ ሸረሪት እንጂ ወንዱ ሸረሪት እንዳልሆነ ያረጋግጣል። አሁን ዘመናዊ ሳይንስም እንዳረጋገጠው ለድር ግንባታ ወይም ድር ለማድራት ኃላፊነቱን የሚወስደው ወንዱ ሸረሪት ሳይሆን ሴቷ መሆኑን ነው። ይህ ሳይንሳዊ ሀቅ ቁርአን ከምእት ዓመታት በፊት ካለው ጋር ፍጹም አብሮ ይሄዳል። ሁለተኛ፣ ሴቷ ሸረሪት ከወንዱ ሸረሪት የበለጠ ግዙፍና ጠንካራ ናት። በብዙ ዝርያዎች ውስጥ ከሴቶቹ የበለጠ ወንዶቹ እንስሳቶች በአብዛኛው የገዘፉና የበለጠ ጠንካራ ናቸው። ነገር ግን ሸረሪቶች ከዚህ ይለያሉ። ሴቷ ሸረሪት ከወንዱ ሸረሪት የበለጠ ግዙፍና ጠንካራ ናት። በተጨማሪም ብዙዎቹ እንስሳቶች ራሳቸውን ከሙቀት ከቅዝቃዜና ከጠላት ለመጠበቅ ቤታቸውን የሚገነቡት ወንዶቹ እንስሳቶች ሲሆኑ አደኗን አጥምዳ ለመግደል ድሯን የምትገነባው ግን ሴቷ ሸረሪት ናት። ጠላት ተሳስቶ ድሯ ውስጥ ከገባ መጥፋቱ አይቀሬ ነው። ወንዱ ሸረሪት እንኳ ከሴቷ ሸረሪት ደህንነቱ የተጠበቀ አይደለም። ከድሪያ በኋላ ከሴቷ ድር ወንዱ ሸረሪት በፍጥነት አምልጦ ካልሄደ ሴቷ ሸረሪት ገድላ ትበለዋለች። ይህ ማለት ለወንዱ ሸረሪት እንኳ ድሩ ደህንነቱ የተጠበቀ ስፍራ አይደለም ማለት ነው። በዚህም ይህ አንቀጽ ሌላኛውን የቁርአንን ተአምራዊ ገጽታ ይገልጽልናል። የስኮትላንዱን ንጉሥ ሮበርት ብሩስ ታሪክን ካወቃችሁት፣ በጠላቶች በተደጋጋሚ ሲሸነፍና ተስፋ በቆረጠ ጊዜ በተደጋጋሚ በጽናት የተሰበረ ድሯን ቤቷን ለመጠገን ለመገንባት የምትለፋን አንዲት ትንሽዬ ሸረሪትን አየ። ከዚህም ጽናትን ተማረ። በተመሳሳይ ሁኔታ በሂጅራ ጊዜ ማለትም በነቢዩ መሐመድ ሰለላሁ ዓለይሂ ወሰለም ስደት ጊዜ እሳቸውና አቡበክር በአንድ ዋሻ ውስጥ ተጠልለው ነበረ። ብዙም ሳይቆይ አንዲት ሸረሪት መጥታ በዋሻው በር ላይ ድሯን አደረች። ቁረይሾችም ሲመጡ ድሩን አይተው ማንም ሰው ወደ ዋሻው በቅርቡ ሊገባ አይችልም በማለት ገመቱ። በአላህ ትእዛዝ የሸረሪት ድር የታላቁን ሰው ሕይወት በመታደግ ላይ ወሳኝ ሚና ተጫውቶ ነበረ። ቁርአን በርካታ ሳይንሳዊ ተአምራቶችን ገልጿል። ለምሳሌ የህዋውን ስፋት፣ ከውቅያኖስ ስር ስላሉ ሞገዶች፣ እንደ ጠባቂ ጣራ በመሆን የሚያገለግለውን ከባቢ አየር፣ የጨዋማና ንጹሕ ውሃ በአንድ ባህር ላይ መለያየትን፣ የሰማያዊ አካላቶች ምህዋራዊ መንገዶችን የሸረሪት ድርን ደካማ ተፈጥሮ። ነገር ግን ቁርአን አንድም ስተትን በውስጡ አልያዝም። ምንም እንኳ እነዚህ እውነቶች በጊዜውና በዘመኑ እንግዳ ቢመስሉም ዛሬ በሳይንስ አንድ በአንድ ተረጋግጠዋል። 1400 ዓመታት ዕድሜ ያለው መጽሐፍ በአንድ ባልተማረ ሰው የተገለጠ ቢሆን የዚህ አይነት ትክክለኛ ሳይንሳዊ ሐቆችን መያዝ አይችልም ነበረ፣ መለኮታዊ ራእይ ቢሆን እንጂ ከፍጥረተ ዓለሙ ጌታ የሆነ መጽሐፍ ቢሆን እንጂ። ቅዱስ ቁርአን ያለ ጥርጥር ያህያሉ አላህ መለኮታዊ መጽሐፍ ነው። እናም እናም ታምራዊ ገለፃዎቹ በዛሬው ሳይንስ እውነተኝነታቸው መረጋገጥ ቀጥሏል። ቻናሉን ሰብስክራይብ አድርጉ፣ ላይክ ኮሜንት አትርሱም። ከወደዳችሁትም ለሌሎች ሼር አድርጉ።